እኔ እንደዚህ ያደረግኩ ምክንያት ፍቅር ግን ምናስበች ነው ይህን ሰውዬ የዚህ ቤት ይዘሽ የመጣሽው? አደይ ስቃዋና ፈተናዋ እንደቀጠለ ነው። አሁንም ፍቅር ሌላ ወጥ ወጥመድን አዘጋጅታላታለች። ለደመቀ የተሻለ ገንዘብ እንደምትከፍለውና አደይ ሀብሉን እንደሰረቀችው አድርጎ እንዲናገርላት እየተደራደረችው ትገኛለች። እውነት ደመቀ በፍቅር ሀሳብ ተስማምቶ ገንዘቡ አጓጉቶትና ሕሊናውን ሽጦ አደይን አሳልፎ ይሰጣታል? ወይስ ከእውነታ ጋር ቆሞ ሁሉንም ያጋልጥ ይሆን? አብረን የምናይ ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በአደይ ድራማ ተከስቻለሁ። ፍቅርና ሊዲያ የኤላን ቤት እየበረበሩ ባሉበት ሰዓት ኤላ ደርሶባቸው ከቤቱ አመናቅሮ እንዲያወጣቸው ያደርጋቸዋል። ታዲያ ወደ ቤት እየተሯሯጡ በሚመጡበት ሰዓት ዴቭ የኤላን ሀብል በመያዝ እንዴት አድርገው አደይና ለምለም ከእጃቸው እንዳስገቡት እየጠየቃቸውና በምን አማካኝነትስ ከጃኬቱ ሊገኝ ቻለ በማለት በማጣራት ላይ ነበረ። ወደሆኑም ኤላ ተከስቷል። ታዲያ ተንኮል ያሰቡት ፍቅርና ሊዲያም ሊዲያ ጠላቴ የምትላትን ለምለምን እየከሰሰች ነበረ። በሌላ በኩል ፍቅርም እንደዚሁ እሷም አደይን ስለምትጠላት አደይናት ያዘረፈችንን ከደመቀ ጋር በመስማማት እያለች እየተቀባበሉ እርስ በርስ ለማሳመን እየጣሩ ነው። ወንድሟ ባርኮት ግን ሚዛናዊ ነበርና ፍቅር ስለምትነግራቸው ውሸት አንዱንም አልተቀበሏትም ነበረ። እነሱ ግን በላይ በላይ ተያይዘውታል። ነገሩን ለማሳመን አደይንና ለምለምንም ወንጀለኛ ለማድረግ እየተጋጋጡ ነበረ። ወንድሜ ምን ሆነሃል? ዓይንህን ግለጥ። አደይ ከመጣች ጀምሮ ችግሩ እየበዛብን ነው። ቤት ውስጥ ምን ያልተፈጠረ ነገር አለ? በማለት አደይንም ጥፋተኛና ተንኮለኛ በማድረግ ላሉት የቤተሰብ አባላት ለማሳመን እየሞከረች ባለችበት ሰዓት ከወንድሟ ጥፊዋን ቀምሳ ወደ ክፍሏ እንድትሄድ ተደረገ። የፍቅርና የሊዲያን ንግግር የተቀበለው ኤላ ግን በጣም ተቆጥቷል። በተለይ የሚወዳት ፍቅረኛውና ለዘመናት ተለይታው የነበረችው አሁን እንደ አዲስ ክንፍ የሚልላት ፍቅረኛው ክህደትን ፈጸመችብኝ በሚል በጣም አዝኖባታል። ታዲያ ሊዲያም ይህንን ክፍተት ለመጠቀም እየሞከረች ነው ተጠግታም አባበለችው የምትፈልገው መናፈሻ ቦታም ወስዳ ለማዝናናት እየፈለገች ነበር ኤላ ግን ይህንን አልወደደም ከማንም ጋር መሆን አልፈልግም የትምም አልሄድም ቤቴ ውስጥ ብቻዬን እንደሆን ፍቀጅልኝ አላት በዚህ ሀሳብ ያልተስማማቸው ሊዲያም ደጋግማ ጠየቀችው። እባክን የትኛው መናፈሻ ነው የሚመችህ? ዝም ብለህ ንገረኝ። በጣም አናዳሃለች አይደል? እኔ ከጎና አለው። ሴት ቤድ ሴት ይተካል በማለት ለማራራቅ እየጣረች ነበረ። ሁኔታዋና ድርጊቷ ያላማረው ኤላም ከቤቱ አመናግሮ አስወጣት። ይህ ሁሉ በፍቅር ሴራ የተከወነ መሆኑን የደረሱበት ዴብና ባርኮትም እህቱን ማስጨነቁን ተያይዞታል። ለምንድ ነው አደይኔ የምታሰቃያት? ምንድ ነው ያደረግሽው? በማለት ጉሮሯን አንቆይዞ ሲያስለፈልፋት ነበረ። ምንም እንዳላደረገችና የሴራው አካል እንዳልሆነችም ነገረቻቸው። ታዲያ ከዚህ የምታመልጥበትን ስታስብ ከቆየች በኋላ ቀጥታ ወደነ ዳይመንድ ነበር ሄደችው። ዳይመንድ የምትፈልገውን እሰጥሃለሁ ብቻ ያልኩህን አድርግ አለችው። አደይን የማይጎዳ ከሆነ አደርጋለሁ አላት። እንን የሰማው ንጉሥም ከአደይ ላይ አንድ ነገር ቢፈጠር ወዮልሽ በማለት ሲያስጠነቅቃት ነበረ ደመቀም ንጉስ ከፊታቸው ዞር እንዲልና ሀሳቧን እንድትናገር ይጠይቀዋል። ንጉስም ወዮልሽ በማለት አስጠንቅቋት ዘወር ይላል። ታዲያ ዳጎስ ያለ ገንዘብ እንደምትሰጠውና የፈለገውን እንደምታደርግለት እየነገረች ነው። ታዲያ ምን እንዳደርግልሽ ትፈልጊያለሽ? በማለትም ጠይቋት ነበረ። አደይ እንደወሰደችው አድርገህ መናገር ብቻ ነው የሚጠበቅብህ ብለዋለች። መቀ አሁን ላይ ገንዘብ እንደጠረረበትና እንዴት አድርጎ ማምጣት እንደሚችል በሀሳቡ እያወጣና እያወረደ ነው። እንግዲህ ይህ ክስተት እየተፈጠረው ንጉስም ይህን ተከትሎ ጠይቆት ነበረ። ገንዘብ ስለ ቸገረ ብቻ አደይን አሳልፈ ትሰጣታለህ ወይስ ምን ታስባለህ? ብሎት ነበር። አደይን የማይጎዳ ከሆነ ለማድረግ ዝግጁ ነኝ። ትቀልዳለህ እንዴ? አሁን ገንዘብ በጠረሬ ሰዓት እንደዚ አይነት ነገር ተገኝቶ ነው ብሎታል። ምናልባት ገንዘቡ አሳስቶት አደይን አሳልፎ ይሰጣት ይሆን ወይስ እውነታውን አጋልጦ የፍቅርን ጉድ ይዘረዝር ይሆን? አብረን የምናየው ይሆናል። የኔ ግምት ግን ከዚህ በፊት ንጉስ አግቷት እንደዛ ስተሰቃይና ስትንገላታ ሳለ ደመቀ ነበር የደረሰላት። አሁንም ቢሆን ፍቅር ምን ያህል እያሰቃየቻትና እየበደለቻት እንደሆነ ሁሉንም ጠንቅቆ ያውቃል። ታዲያ እውነታውን ያፈርጣውና ፍቅር ጉዷ ይፈላል ብዬ ተስፋ አድርጋለሁ። እንግዲህ የእናንተንም ሀሳብ አስተያየታችሁን አስቀምጡልኝ። ለው ነገር ከሰባት አመት በኋላ የተገናኙት ፍቅረኛሞች ኤላና ለምለም ናቸው። ለምለም አባቱ ጦስ ሆኖኛል እኔና እሱ በፍቅር እንዳንቀጥል ሌላ ሚስት ጋር ሊድረው ነው እያለች በጭንቀትና በእልቅሶ ላደይ አማክራታለች። ኤላም በበኩሉ ለባርጎት በሚያጫወተው ሰዓት አባቱና እንዳሉትና ወደ ሱ መሄድ እንደሚፈልግ እየነገረው ነበረ። የአባቱንም ውሳኔ ያከብራል ባቴ ከወሰነ ምን ማድረግ እችላለሁ እያለ ነበር። ባርኮትም ከአባቴ ይልቅ ለምለም አሁን አንተን ድጋሚ የምታጣ ከሆነ በጣም ትጎዳለች። እንደዛ ለሰባት አመት ተለያይታችሁ ድጋሚ ስትገናኙ እንደገና ደግሞ ትታት ስትሄድ ይሄ የማይሆን ነገር ነው እያለ ሀሳቡን እንዲቀይርና ከለምለም ጋር ፍቅራቸውን እንዲቀጥሉ እየነገረው ነበር። ታዲያ ወደ ቤትም ይቅርታ ሊጠይቃት መጥቷል። ምክንያቱም በሀብል ጉዳይም ተናግሯ ስለነበረ፣ ታዲያ ለምለም ብሎ ይቅርታ ለመጠየቅ እና እንዲሁም እሷ ደግሞ በጉጉትና በስስት ኤላ እያለች እየጠራችው፣ እንዲሁም ደግሞ በፈገግታይን እያየችው ነበረ። እነደመቀ የተከሰቱት ኤላ ፍቅረኛ ይቅርታውን ለመስማት የጓጓች ትመስላለች። ገና ሲጠራት በደስታ ነበረ አቤት ያለችው። ታዲያ ነገሮችን የቀያየሩት የነ ደመቀ መምጣት ነበር። በደመቀ መምጣት ግራ የተጋቡት ቤተሰቦችም እያንዳንዳቸው ጥያቄ አንስተዋል። ኤላ፣ ምን ልታደርግ መጣህ? ለምለምም፣ ፍቅር ምን አስበሽ ነው ይህን ሰው ወደ ቤት ያመጣሽው? አደይም፣ ደመቀ ለምን መጣህ? ባርጎትና ዴብም የእሷ ሴራ እንደሆነ በመጠራጠር ምልታደርጊ ነው ይህን ሰው ወደ ቤታችን ያመጣሽው በማለት እሷ ላይ ያፈጠዋል። እንግዲህ እውነታውን ይናገር ዘንድ አምጥቼላችኋለሁ፣ ይኸው ደመቀ ጠይቁት እያለች ነው። ባጠመደችው ወጥመድ ራሷ ትገባበት ይሆን ወይስ ምስኪኑ አደይ? አደይም እንግዲህ ደመቀ እውነታውን ተናገር ከምንም እንደሌለችበት የሚያውቀው ደመቀን እየተማጸነች ትገኛለች። አደይ ደመቀን በደስታ ነው እየተጠባበቀች የምትገኘው ምክንያቱም ውስጧን ታውቃለች። እና ፍቅርን በበኩሏ ተደስታለች፣ በስራዋ ወንጀለኛ አስደርጋ አደይን ልታስቀጣት ስለምትፈልግ። ታዲያ ማንኛቸው ይሳካላቸው ይሆን? ደመቀ ግን ለሚያልፍ ቀን በዚች ምስኪና አደይ ላይ ስህተት እንዳትሰራ ስንል የዛሬውን ፕሮግራም እዚህ ላይ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ሰራተኛዋ አደይ ክፍል ሰላሳ ይህን ይመስላል። በቀጣይ ክፍል ሰላሳ አንድን እስከማመጣላችሁ ለቻናሉ አዲስ የሆነችው ሰብስክራይብ እያላችሁ ቤተሰብ ሁኑ።